አፋር ክልል ከቅርብ ዓመታት ወዲህ እየተሰሩ ያሉ ፕሮጀክቶች የሕብረተሰቡን ኑሮ ለማሻሻልና ለዘመናት ችግር ሆኖበት ካሉ መሰረተ ልማት እጥረቶች የፈታና እፎይታን የሰጠ ነው። የእንስሳት መኖ ልማት፣ የተቀናጀ የእንስሳት ሀብት ባንክ፣ የንጹህ መጠጥ ውሃ አቅርቦት፣ የጤና ጣቢያዎችና ትምህርት ቤቶች፣ እነዚህን ሁሉ በአንድ ፕሮጀክት ሥራ አካቶ የተመረቀው የጭፍራ ወረዳ ባለብዙ ዘርፍ ፕሮጀክት ሰሞኑን በርዕሰ መስተዳደር ሀጂ አወል አርባና በኢትዮጵያ የጣሊያኑ አምባሳደር ሉካስ ካርፒንተሪ ተመርቋል። ርዕሰ መስተዳደር ሀጂ አወል አርባና በኢትዮጵያ የጣሊያን አምባሳደር ሉኳስ ካርፒንተሪ ጭፍራ ከተማ ሲገቡ ደማቅ አቀባበል ተደርጎላቸዋል።

ሰላም ጤና ይስጥልን ውድና የተከበራችሁ የአፋር ቴሌቪዥን ፕሮግራም ተከታታዮች በሙሉ በዛሬው ፕሮግራማችን በጨፈራ ወረዳ የተገነቡ የባለብዙ ዘርፍ ፕሮጀክቶችን ምርቃትን ተከታትለን ያሰናዳንላችሁ ጥንክሮችን ወደ እናንተ እናቀርባለን አብራችሁን ቆዩ በክልሉ ከዚህ ቀደም ይከሰት የነበረውን ድርቅ ታሳቢ በማድረግ አስቀድሞ መከላከል በሚቻልበት ሁኔታ ላይ ሰፋፊ ስራዎች እየተሰሩ ነው ከዚህ ውስጥ ዋነኛው የእንስሳት መኖ የሚሆንን የመኖ ሳር እርሻ ልማትን ማስፋፋትና ማልማት ነው። በዚህ በጭፍራ ወረዳ ሰፊ የመኖ ልማት እርሻዎችን በማልማት ውጤታማ መሆን ተችሏል። ይህ ሰፊ የእንስሳት መኖ እርሻ ልማት ከጣሊያን መንግሥት በተገኘ የብድር አገልግሎት ሌላኛው በጭፍራ ወረዳ በማዕማ ቀበሌ ላይ የተገነቡት ዘመናዊና በውስጣቸው በርካታ አገልግሎትን መስጠት የሚችሉ ጤና ጣቢያዎችና ትምህርት ቤቶች የፕሮጀክቱ ዋነኛ ስራዎች ናቸው። የህብረተሰቡን የጤና ችግር ለመቅረፍና ወላድ እናቶች በቅርብ ርቀት ላይ በሚገኝ ጤና ጣቢያ የወሊድ አገልግሎት እንዲያገኙ ለማስቻል የዋማ ጤና ጣቢያም በማደስና በማዘመን ሰፋፊ ስራዎች ተሰርተዋል። በዚህም ፈጣን የሕክምና አገልግሎት እንዲያገኙ የአምቡላንስ መኪና ለጤና ጣቢያው በስጦታ መልክ ተበርክቶላቸዋል። ያደረገው የገንዘብ ድጋፍ የተገነባው የውዕም አንደኛና መካከለኛ ደረጃ ትምህርት ቤት በውስጡ የተማሪዎች መመገቢያ ያካተተ የመምህራኖች ማረፊያ ለትምህርት ዝግጅት የሚያደርጉባቸው ስታፎችን ያሟላ ትምህርት ቤት ነው። ትምህርት ቤቱ በሰፊ መሬት ላይ ያረፈ ከመሆኑ ባሻገር እጅግ ዘመናዊ ጽዱና አረንጓዴ ስፍራዎች ያሟላ መሆኑ ልዩ ቹ በጭፍራ ወረዳ በሚገኙ የተለያዩ ቀበሌዎች የተገነቡ ሲሆን የድርቅ አደጋን አስቀድመው ለመከላከል የሚያግዙ ሰፊ የእንስሳት መኖ፣ የእርሻ ልማት፣ የእንስሳት ሀብት ባንክ ማቋቋሚያ ማዕከል፣ የተማሪዎች የምገባ ማዕከል ያለው የአንደኛና መካከለኛ ደረጃ ትምህርት ቤት፣ ዘመናዊ የሕክምና መሳሪያዎች የተሟሉለት ጤና ጣቢያና ና የንጹህ መጠጥ ውሃ አቅርቦትን ያካተተ የባለብዙ ዘርፍ ፕሮጀክቶች ናቸው። ቃ መርሃ ግብሩ ላይ ንግግር ያደረጉት ርዕሰ መስተዳድር ሀጂ አወል አርባ በክልላችን ያለው የኑሮ ደረጃ ለማሻሻልና ድርቅን አስቀድመን ከመከላከል አንጻር የያዝነውን ግብ ለማሳካት አበክረን እየሰራን ነው ብለዋል። በአጠቃላይ በጣም እናመሰግናለን። እንደዚህ አይነት የልማት ስራዎች በዚህ ደረጃ ተጠናቀው ለአገልግሎት መብቃት መቻላቸው ትልቅ ድልና ሀሴት የሚፈጥር ተግባር ነው። ፕሮጀክቱም አንድ ብቻ አይደለም፣ ዘርፈ ብዙ ነው። የእንስሳት መኖ፣ እንስሳት እርባታ፣ የግብርናና አረንጓዴ ልማት፣ ጤና፣ ውሃና ትምህርትን ጨምሮ የተለያዩ ፕሮጀክቶችን በውስጡ አቅፎ የያዘ ነው። ፕሮጀክቱን በዚህ የሚያበቃ ሳይሆን በቀጣይም ሌሎች ልማቶችን ለመገንባት እቅድ አለው። ለዚህም በኢትዮጵያ ሕዝብና መንግስት እንዲሁም በአፋር ሕዝብና መንግስት ስም ምስጋናችንን ለጣሊያን መንግስት ማቅረብ እንፈልጋለን። አሁን ያስመረቅናቸው የተለያዩ ፕሮጀክቶች ከሰባት ቢሊዮን ብር በላይ ወጪ የተደረገባቸው የተለያዩ ፕሮጀክቶች ናቸው። ይህ ቀላል ስራ አይደለም። ትልቅ ጥረትና ቁርጠኝነት የሚጠይቅ ስራ ነው። በዋናነት ፕሮጀክቶችን መገንባት ብቻ ሳይሆን እነዚህን የተገነቡ ፕሮጀክቶች በባለቤትነት በመጠበቅ በአግባቡ መጠቀምና ማስተዳደር ይገባል። በአጠቃላይ የጣሊያን መንግስት በክልሉ በተለያዩ ልማት ዘርፎች እያደረገ የሚገኘውን የልማት ተሳትፎ ትልቅ እውቅናና ምስጋና የሚቸረው ተግባር ነው። እናመሰግናለን። እነዚህን የባለብዙ ዘርፍ ፕሮጀክቶች ለማጠናቀቅ ሰባት ቢሊዮን ብር ያክል ወጪ እንደተደረገባቸው በመድረኩ ላይ ተገልጿል። በኢትዮጵያ የጣሊያን ኤምባሲ አምባሳደር የሆኑት ሉካስ ካርፒንተሪ በበኩላቸው የጣሊያን መንግስት ከኢትዮጵያ መንግስት ጋር የሁለትዮሽ የጋራ ግንኙነት ለማጠናከር በቁርጠኝነት እየሰራ ይገኛል ብለዋል። በአፋር ክልል ያስመረቀናቸው በርካታ ፕሮጀክቶች ለዚህ ማሳያ ናቸውም ብለዋል። ፕሮጀክቶቹ በታቀደላቸው ጊዜ ጥራታቸውን ጠብቀው በመሰራታቸው ደስተኛ እንደሆኑም ገልጸዋል።

የአፋር ክልል የድርቅ መቋቋምና ዘላቅ የአርብቶ አደር ኑሮ ማሻሻያ ፕሮግራም አስተባባሪ የሆኑት አቶ ዑመር አርባ ስለ ፕሮጀክቱ ዓላማና አፈጻጸም እንደነገሩን ከሆነ የእንስሳትን ዘለቄታዊ ጥቅም በሚሰጥና የእንስሳት ሀብት ከቁጥር ይልቅ ጥቅም ላይ የተመሰረተ እንዲሆን ታቅዶ የተተገበሩ ፕሮጀክቶች ስለመሆናቸውም ነግረውናል። አቶ ዑመር አክለውም ይህንን ፕሮግራም ከዚህ በተሻለ መልኩ ለማስፋፋት እና ሌሎች አጎራባች ወረዳዎችን አገልግሎት እንዲሰጡ እንደሚደረግም ገልጸውልናል። እነዚህ ወረዳዎች ላይ ይሄ ፕሮግራም እየሰራ ያለው በአጠቃላይ የእንስሳትን ዘለቄታዊ ጥቅም በሚሰጥና የእንስሳት ሀብት ከቁጥር ይልቅ ጥቅም ላይ የተመሰረተ እንዲሆን ለእንስሳት ሀብቱ በቂ የሆነ የተመጣጠነ የመኖ እርሻዎችን ማልማት እና ተያይዞ ደግሞ የተለያዩ የሰው መብል ቋሚ አትክልቶችን ነው የምናፈው። እነዚህ ማለት ምን ማለት ነው? አንደኛ ሊሰመርበት የሚገባው ውሃን ውሃን፣ ኢነርጂን፣ ምግብን፣ ኢኮሲስተምን በአንድ ሁኔታ አስቦ የወደፊትንም የክላይሜት ቼንጅንም ታሳቢ አድርጎ የሰራ ያለ ብቸኛ ፕሮጀክታችን ነው። በዚህ ፕሮግራም ደግሞ የተደሰት ነው፣ እኛ ብቻ አይደለንም። የክልሉ ርዕሰ መስተዳድር ክቡር ሀጂ አወል አርባም በሚገባ የጣሊያን አምባሳደር እንዲሁ ሉካስ የነበራቸውን ደስታ አይተሃል። ያ ማለት እንግዳ ደግሞ ይሄ ማህበረሰብ ደግሞ ያለውን የተሰማውን ደስታ ሰምተሃል። ይህ ማለት እንግዲህ ወደፊት ይሄንን ተቋማት ባሰፋን ሁኔታ እኛንም ብቻ ሳይሆን አጎረባችንም ሌሎችንም ወረዳዎችን ታሳቢ ባረገ መልኩ የጣሊያን ኤምባሲ ለርዕሰ መስተዳድሮ የጣሊያንን ታሪክና ደርሳናትን የሚዳስስ መጽሐፍ በስጦታ መልክ ያበረከተላቸው ሲሆን እሳቸውም በምላሹ የአፋርን ባህላዊ አልባሳት በስጦታ መልክ አበረክተውለታል። ወረዳ የተገነቡትን የባለብዙ ዘርፍ ፕሮጀክቶችን አስመርቀው ሲጨርሱ ጉዟቸውን ወደ እዋና አዳአር ወረዳ ያደረጉት ልዑካን ቡድን በርዕሰ መስተዳድር ሀጂ አወል አርባ እየተመሩ በወረዳዎቹ የተገነቡ ስምንት ፕሮጀክቶችን አስመርቀዋል። ልዑካን ቡድኑ በአፋር ክልል በኢዋ ወረዳና በአዳር ወረዳ በጦርነት ወቅት ጉዳት ላስተናገዱ ቀበሌዎች መልሶ ማቋቋሚያ የሚሆኑ ስምንት የመሠረተ ልማት ፕሮጀክቶችን አስመርቀው ለአገልግሎት ላይ አራት የአንደኛ ደረጃ ትምህርት ቤቶች፣ ሶስት ጤና ኬላዎች እና አንድ የንጹህ ውሃ መጠጥ አቅርቦት የሚሰጥ የውሃ ቧንቧ ያካተቱ ናቸው። እነዚህ ፕሮጀክቶች የአፋርን መልሶ ማቋቋም ፈንድ ጽህፈት ቤት ከዓለም ባንክ ባገኘው የገንዘብ ድጋፍ የተገነ መስተዳድር ሀጂ አወል አርባ በዋ ወረዳ በነበራቸው የማስመረቂያ ፕሮግራም ላይ ባስተላለፉት መልእክትም እነዚህ ፕሮጀክቶች ህዝባችን ባለፉት ጊዜያት ያስተናገዳቸውን ጉዳቶች ታሳቢ በማድረግ ለመልሶ ማቋቋም እንዲሆኑና ለህብረተሰቡ በቂ የጤና እንዲሁም የትምህርት አገልግሎት በቅርብ ርቀት ላይ እንዲያገኝ ለማድረግ ታስበው የተሰሩ ፕሮጀክቶች እንደሆኑም አስታውቀዋል። ርዕሰ መስተዳድሩ አክለውም ህብረተሰቡ እነዚህን ፕሮጀክቶች እንደ ራሱ ንብረት በመጠበቅና በመንከባከብ ለታለመላቸው ዓላማ እንዲውሉ ለማድረግ የበኩላቸውን አስተዋጽኦ እንዲያበረክቱም አሳስበዋል። ከሳይ አባይ ዲስም ያን ዲስንቴታን ዲስኔ ነካቶ ምዕቁ ተሐርሳ በአጠቃላይ የተገነቡትን ፕሮጀክት በባለቤትነት ስሜት መንከባከብና መጠበቅ አለባቸው። ከዚያ አኳያም ዛሬ የተመረቁ ፕሮጀክቶች ነገ በሚገጥማቸው ጥቃቅን ችግሮች ከአገልግሎት ውጭ እንዳይሆኑ ህብረተሰቡና በየአካባቢው የሚገኙ አመራሮች ተቀራርበው ክፍተቶችን በየጊዜው በመሙላት የተገነቡ ተቋማቶች ተገቢውን አገልግሎት መስጠት እንዲችሉ በማድረግ ህብረተሰባችን እየተደጋገመ የሚገጥመውን ድርቅ ተቋቁሞ ያለውን የእንስሳና ሰፊ ለም መሬት በአግባቡ አልምቶ ህይወቱን በተጨባጭ እንዲቀይር የሚጠበቅባችሁን እንድትወጡ አደራ። ጽሕፈት ቤት በጦርነቱ ጉዳት የደረሰባቸውን አካባቢዎች በመሰረተ ልማትና በኑሮ ማሻሻያ ፕሮጀክቶች መልሶ ለማቋቋምና ህብረተሰቡ ወደ ቀድሞ የኑሮ እንቅስቃሴ ለመመለስ አላማው አድርጎ እየሰራ እንደሚገኝ የጽሕፈት ቤቱ ኃላፊ አቶ ኑረዲን ሲዲግ ገልጸውልናል። ይህንን ሰፊ አሁን የምናስመረቃቸው ፕሮጀክቶች ያላቸው የዓለም ባንክ ነው። ስርአር ፕሮጀክት ይባላል። እሱ ነው። ዩንዲፒ በተለያዩ ሌሎች ሶስት ወረዳዎች ላይ ይሰራል ያለው፣ መጋሌና በዓላ ላይ ይሰራል። ይሄ ምንድነው? ውድመቱ በጣም ግዙፍ ነው፣ ግን ምንድነው? ሪሶርሱ ደግሞ በጣም ትንሽ ነው ያለው። ሶ በተሻለ መጠን ግን የአፋር ክልል መንግስት ከራሱ ሪሶርስ ሞቢላይዝ ለማድረግ ስፔሻሊ ሪሶርስ ሞቢላይዜሽን ስትራቴጂክ ቀርጽናል። ፋይቭ ይር ስትራቴጂክ ፕላን አለን ሶማለምን ብቻ ሳይሆን ከራሳችንም ገንዘብ ለመሰበሰብ ከተለያዩ ማህበረሰቦች ላይክ ቢዝነስ ኢንስቲዩሽንስ፣ ከሌሎች ፕራይቬት ሴክተሮች ክልሉ ከሁሉም ብሮች ብር ለመሰበሰብ ወደ 500 ሚሊዮን ለመሰብሰብ እቅር ተይዘዋል። ከዚህ ቀደም በፌዝ 1 25 ፕሮጀክቶችን ማለትም 8 ትምህርት ቤት፣ ስድስት ጤና ኬላዎችና 11 የንጹህ መጠጥ ውሃ ፕሮጀክቶች ገንብተው ለአገልግሎት ክፍት እንደተደረገና በዛሬው የፌዝ 2 ደግሞ 8 ፕሮጀክቶች፣ ሶስት የጤና ኬላ፣ አራት ትምህርት ቤቶች አንድ ንጹህ መጠጥ ውሃ ለህብረተሰቡ ገንብተው እንዳስረክቡ ያብራሩልን ደግሞ የስሪ አረ ፕሮጀክት ኮኦርዲኔተር የሆኑት አቶ ኢብራሂም ማምር ናቸው። በክልሉ መንግስት የክልሉ መልሶ ማቋቋም ፈንድ ጽሕፈት ቤት ተቋቁሞላት በአምስት ወረዳዎች እየሰራን ነው የምንገኘው። ዛሬ ሁለት እዋ ወረዳና አዳዓር ወረዳ የተሰሩ ስራዎች በሁለት ፌዝ ከፍለን ፌዝ ዋንና ፌዝ ቱ ላይ የሰራናቸው ስራዎች ነበሩ። ከዚህ በፊት ለሁለቱ ወረዳዎች ዛሬ እያስመረቅናቸው ያለው እዋ ወረዳና አዳዓር ወረዳዎች ናቸው። እዋ ወረዳ ላይ በፌዝ ቱ ላይ ፌዝ ዋን ላይ ደግሞ ሀያ አምስት ፕሮጀክቶች ነበሩን በትምህርት በጤና እና በውሃ ተቋማት ስምንት በትምህርት ተቋማት ስድስት የውሃ የጤና ተቋማትና 11 የሚሆኑ ደግሞ የመጠጥ ንጹህ የመጠጥ ውሃ ተቋማትና በጦርነት ወድሞ የነበሩት ሀያ አምስት ፕሮጀክቶች ከበፊቱ በተሻለ መልኩ ተገንብተው ለማህበረሰቡ አገልግሎት እንዲሰጡ ተደርጓል። ይሄ በ2015 16 ያስመረቅናቸው ናቸው። በዚህ አመት ደግሞ ሁለት ተጨማሪ ቀበሌዎችን በመጨመር ለእዋ ወረዳ ዱባና ቡቲ ቀበሌዎች ደግሞ በትምህርት በጤና ና በውሃ በትምህርት አራት ፕሮጀክቶች ነበሩን። በጤና ደግሞ ሶስት ፕሮጀክቶች፣ በውሃ አንድ ፕሮጀክቶች፣ በአጠቃላይ ስምንት ፕሮጀክቶችን ዛሬ የክልሉ ፕሬዝዳንት በተገኙበት ተመርቀው ለማህበረሰቡ ዳግም ከበፊቱ በተሻለ መልኩ አገልግሎት እንዲሰጡ ቴሌቪዥን ተከታታዮቻችን፣ የዛሬውን ፕሮግራም በዚህ መልኩ አጠናቀቅን። አብራችሁን ስለቆያችሁና ስለተከታተላችሁን ልባዊ ምስጋናችንን ልናደርስላችሁ እንወዳለን። ሰናይ ጊዜ